አብረን በሰላማዊ መንገድ እንታገላለን። አሁን ደግሞ የማረጋገጥላችሁ ነገር ባለፈውም ብያችኋለሁ፣ አብላጫ ሲት በፓርላማ ካገኙ እመኑኝ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም ሄደውኛል። አይደገምም እሱ። እናንተ ግን እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ አስርም አገኙ ሃያም አገኙ እኛ ካሸነፍን አብረናችሁ እንሰራለን። ካሸነፋችሁ እንሰጣችኋለን በምን በሰላማዊ ምርጫ ወይ ተሸነፋችሁ አብሮ ለመስራት ተዘጋጁ ወይ አሸነፋችሁ በሰላም ለመቀበል ተዘጋጁ ከዚህ ውጭ ያለው ምርጫ ብዙ አያዋጣም ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል ከዛ መቶ ዓመት ቢታገል ማንን ሰው በክላሽ አያሸንፈንም መቶ ዓመት ጥቅም የለውም ከመጡስ እንቀበላለን ለምን ለኢትዮጵያ ሰላም ሲባል ቤኒሻንጉል ተቀብለናል፣ ታውቃላችሁ፣ አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በሕግ እንታገል እዛም እዚህም አንቁም። የሚያዋጣው በጋራ ሆነ ኢትዮጵያም ብናበለጽግ ነው። ይህን ካልኳችሁ፣ ከሰጣችሁን ኢንፑቶች አቶ አደን ብዙውን ፖይንት ይዟል። በመንግስት ደረጃ የሚታዩትን አብዛኛው ሚኒስትሮች ከየትኛውም ፓርቲ ቢሆኑ ይዘዋል። በየዞኖቻችሁ ያሉትን ችግሮች ከክልል አምራሮች ጋር እነጋገራለን። ማክሲመም ለመፍታት እንሞክራለን። የጎደለ ደግሞ ካለ በሚቀጥለው ስንገናኝ ተወያይተን እንፈታለን። በዚሁ መንፈስ ቀጣዩ ምርጫም የተሳካ እንዲሆን፣ ኢትዮጵያ ብልጽግና የተሳካ እንዲሆን በጋራ እንድንሰራ አደራላችሁ እፈልጋለሁ። ይቅናችሁ።